ሰላም ጤና ይስጥልኝ፣ ኩራት ና ኩራ እንደምናላችሁ። ይችን በምስሉ የምትመለከቷት እህታችን ሰላም ዝናቡ ትባላለች። ተወልዳ ያደገችው በራያ አላማጣ ሲሆን በምስሉ ላይ እንደምትመለከቷት ገና ሕጻን ልጅ ናት። ሰላም ከእለታት አንድ ቀን ምንም ሳትከፊ በሰርተው ክፍያ ሳኡዲ እንወስድሻለን ብለው አታለው ሕገወጥ ደላሎች ከቤተሰቦቿ አስጠፍተው ወደ ሳኡዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃል። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላታ። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ሕይወቷ አልፏል አስክሬሟም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሀዘን ተዋጠ። ወላጅ አባቷ መቼስ ነገሩን ሁሉ ማመን አቅቶት የልጅ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅ ህይወቱ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመነፍስ ነበር የልጅን አስክሬን አመጣለሁ ብሎ ሄደው። ነገር ግን አሁን ላይ የልጅን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በኔ ላይ የደረሰው ነገር በእናንተ ላይ አይድረስ። እባካችሁ ኢትዮጵያውያን ወገኖቼ የልጅን አስክሬን ከየመን ወደ ኢትዮጵያ ይዤ የምገባበትን አስርም አምስትም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዞኝ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከዚህ ስክሪን ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን ያቅማችሁን እንድታግዙ ሁሉ በፈጣሪ ስም እንማጸናችኋለን። ማገዝ የምትችሉ የአቅማችሁን በገንዘብ እንድታግዙ፣ በገንዘብ የመርዳት አቅም የሌላቸው ደግሞ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ ሼር በማድረግ እንድትተባበሩ በትህትና እንጠይቃለን። ሚያዝያ ስምንት ሁለት ሺ አስራ ሰባት ዓመተ ምህረት አመሰግናለሁ። እኔ በጣም የሚያሳዝን ነገር ነው።

ለታይ ደግሞ ወይታ መኪና አደጋ መኪና ወይታ። እባካችሁ ጋይስ እኔ አሁን ይህን ቪዲዮ እያሳየዋቸው ያለሁት ክርስቲያን ወገኖች ጾሙ የህማማት ጊዜ ነው። መልካም ስራ ብትሰሩ መልካም ነገር ነው። ሙስሊም ወገኖቼም ይህንን ነገር ለራሳችሁ ስትሉ፣ ለፈጣሪያችሁ ስትሉ አሁን እዚህ እየጠየኩ ያለት ሌላ ነገር አይደለም። አቅም ያላቸው ታግዛላችሁ፣ አቅም የሌላቸው ግን ይህን ቪዲዮውን ግቡና ቪዲዮውን ማለት ነው። ስለፈጣሪ ሆኖባችሁ ማለት ልጁን ኢማጅን፣ የልጁን አስክሬን ለመቀበል ከኢትዮጵያ ከራያ አላማጣ ጀምሮ የመን ድረስ ሄዷል። ልጁ ስለሆነችበት ወላጅ አባቷ ስለሆነ ከእርሱ ስለሆነችበት የአስራ ስድስት እድሜ ልጅ ናት። በነገራችን ላይ እንግዲህ ኢማጅን በሰርቶ ክፍያ ብለው ነው አስጠፍተው የወሰዷት ከገቤት ልጅቷ ማለት ነው። የመን ከገባች በኋላ ግን ልጅ ህይወቱ አልፏል ብሎ መርዶው ነገሩ ስለዚህ አሁን የባንክ አካውንት ምናምን ስለተጻፈበት ቪዲዮ ላይ ቲክቶክ ቫይራል አያወጣው። ታውቃላችሁ ቪዲዮን ቫይራል እንዳይወጣ ያደርገዋል። ቁጥር ቁጥር ስለጻፍኩበት ማለት ነው። ስለዚህ ገብታችሁ አንደኛ ቪዲዮን ላይክ እንድታደርጉ፣ ሁለተኛ ሪፖስት እንድታደርጉ፣ ሶስተኛ ደግሞ አስር አስር ጊዜ ኮፕሊንክ እንድታደርጉት ነው። ሌላ ነገር ምንም አልፈልግም። ፕሊዝ ሌላ ቪዲዮ ቢሆን እስከዚህ ሰዓት በእርግጠኝነት ሀምሳ ሺ ስልሳ ሺ ታይቷል ይሄኛው ግን የባንክ አካውንት ቁጥሩ ላይ እዛ ላይ ስለተጻፈ ቲክቶክ እንትን አያደርገው፣ ያን ያክል ቫይራል እንዲወጣ አያደርገው። አንዴ አንዴ እዚህ እያላችሁ መቶ ሃምሳ ሰው አላችሁ።